ወይ ስልኬ ይላል ርዕሱ፣ እኔስ ተይዣለሁ። አንድ በሉኝ ሰዎች ጉዴል ልንገራችሁ ፍረዱኝ ሙስሊሞች፣ በሀላል ገንዘቤ ገዝቼ ያመጣሁት ጊዜን በሙሉ ለሱ የሰጠሁት ከእርሱ ጋር ውዬ አብሬ ያደርኩት የገዛ ሞባይሌ ሆኖብኛል ጠላት። ከጫንኩበት ወዲህ ቫይበር እና ታንጎ ማንም እንዳያጣኝ ሊያወራኝ ፈልጎ ዋትሳፕ ና ፌስቡክ ስካይፒም ሳይቀር ቢያገናኙኝ ብዬ ከወዳጅ ዘመድ ጋር በኢንተርኔት ፍቅር ተጠምጄላችሁ ለዒባዳም ቢሆን ጊዜ አጣሁላችሁ። ቀንና ሌሊቱ እየተምታታብኝ ምኑንም ሳላውቀው መሽቶ እየነጋብኝ ሸርጡን አሟልቼ መስገድ ተስኖኛል። ሶላቴን ጨርሼ ፌስቡኬን እስክ ከፍት ያቅበዘብዘኛል። ትግስት አይኖረኝም ተሰግዶ እስከሚያልቅ የመስገጃ ልብሴን በፍጥነት ውልቅልቅ ሰጃዳይን እጥፍ እጥፍ ወዲያው በኩል ሰጃደዬን እጥፍ ወዲያ በኩል ውሽቅ ጀዋሌን አንስቼ ዋትሳፕ ከፍትና በየግሩፕ ላይ ተንደር ድሬ ጠልቅ ቅልና ከሰላት በኋላ የሚባሉ ዚክሮች ቆየው ከተውኳቸው ምን ተሻለኝ ሰዎች? ስተኛም ስነሳ ስበላም ስጠጣ ስሰራም ስቀመጥ ስገባም ስወጣ አብሮኝ ነው ጀዋሌ አይለኝም ከጄ። ከሰው አላወራ ብዙ ነው ወዳጄ ጓደኛም ትቻለው ዘመድ አልጠጋ ቀን ለሊቴ የሆነዋል ከስልኬ ጋር። ማንነቴ ረሳው፣ ኢማኔም ወረደ፣ በኢንተርኔት ፍቅር ልቤ ተጠመደ። ከስልኬ ጋር አልቅሼ፣ ከስልኬ ጋር ስቃለሁ፣ ታቅፌ ውተኝቼ አብሬው ነቃለሁ። ኔቱ ከደከመ እጨናነቃለሁ፣ የሆንኩትን ነገር እኔ ምን አውቃለሁ። ከደም ስሬ ገብቶ ከባድ ሱስ ሆኖብኝ፣ ኢንተርኔት ከሌለ ምኖርም አይመስለኝ። ሁሉም ነገር አዲስ፣ ሁሉም ነገር ቀላል፣ ህይወት ያለ ፌስቡክ እረ እንዴት ያስጠላል። በዚህ ሁኔታዬ አጀሌ ከመጣ ወደ አኼራ ሲሄድ ምን ይሆን የኔ ጣጣ? ስራዬን አዝዬ ከቀብር ስገባ ከግራ ከቀኜ ምድሪቱ ተጣባ። ነኪርና ሙንከር ሲይዙኝ ወጥረው በጋለው መዶሻ አናቴን ሰባብረው በዛች አስፈሪ ዓለም ሲበረታ ጭንቄ ፌስቡክና ዋትሳፕ እንደማይፈይዱኝ አውቃለሁ ጠንቅቄ። እስካይፒና ታንጎ ላይንና ቫይበር አብረውኝ ላይወርዱ ከጨለማው ቅብር ዛሬም ዱንያ ላይ ኢማን እንዳሳጡኝ አውቃለሁ በአኼራም እንደማያዋጡኝ ባመጡብኝ እዳ አላህ ፊት አዋርደው እንደሚያስቀጡኝ መቼ ጠፋኝና ባላንጣነታቸው። ይልቅ ምን አድርጌ ከውስጥ ላውጣቸው? እኮ በምን ጥበብ ልገላገላቸው? ከተተራመሰው ከዚህ ብኩን ህይወት መላቀቅ አልችልም ካልተውኩኝ ኢንተርኔት። እና ሙስሊሞች ሆይ ምከሩኝ ባካችሁ እንደተበላሸው ወደ አኼራ ሄጄ ጀሀነም እሳት እንዳልጣልባችሁ። ገጣሚ እህት ሉላ ትባላለች፣ አላህ ይጨምርላት። አላሁ አክበር። ሰፊ መልእክት አለው ባጭሩ፣ ምን ለማለት ተፈልጎ ነው? የሞባይል አጠቃቀማችን ውስን መሆን አለበት። እንደገና ፌስቡክ፣ ዋትሳፕ እና የመሳሰሉት ሶሻል ሚዲያዎች ውስጥ ስንሳተፍ አላህና መልእክተኛውን በሚያስደስት ለእኛም በዱኒያ በአኸራ በሚጠቅም ነገር ላይ እንጂ ጊዜያችንን መግደል የለብንም። በተለይ ደግሞ ፈርድ የሆኑ ነገሮችን ከመወጣት ቢዚ የሚያደርገን ከሆነ ምናልባትም ሀራም ሊሆን ይችላል። ምክንያቱም ዋጅብን ነገር እየተጋፋ ነውና፣ ከሰላታችን ጋር ከዒባዳችን ከዚክር ሊያዘናገን አይገባም። ፌስቡክ ስንገባ ምንድን ነው አላማችን? የምንሳተፈው የት ነው? ይሄን ይሄን ሁሉ ነገር ሁሌ ልናጠና ይገባል። ፎቶ መልቀቁ ላይ ብቻ አይደለም ትምህርት መሰጠት ያለበት ሴት ልጅ ፎቶዋን በፌስቡክ ላይ እንዴት መልቀቅ አለባት የሚለው ብቻ ሳይሆን ከፎቶ በላይ አቂዳችንን የሚያበላሸውና የሚሸረሽረው የምንሳተፍባቸው ቦታዎች ናቸው። አንደኛ ሹብሀት የሚሰጥባቸው ቦታዎች ላይ መራቅ አለብን። ዲናችንን የሚያስተምሩ ኡስታዞች ወንድም እህቶች ጋር ብቻ ተሳታፊ ነው ሁለተኛ በኮመንት ከነማን ጋር ነው የምንጻጻፈው የምንጽፈውስ በተለይ አዲሱ ማሬ እንትኔ እንትኔ የሚባለው ነገር ከነማ ጋር ነው የሚሆነው እርስ በርስ እህቶች ተግባቡ ይሆናል ግን አሉ አንዳንድ በመሃል ወንዶችም ይሄን አጋጣሚ ተጠቅመው የሚገቡ ማለት ነው ያ ነገር እየቀጠለ ወደ ምን ያመራል አላህና መልእክተኛውን ወደሚያስቆጣ ነገር እንዳንጠቀምበት ምክንያቱም ሁላችን እንደምናውቀው የቅያም ቀን ላተዙላ ቀደመ አብዲን የውም ልቅያማ ሓታ ዩስአለ አን አርበዒን ስለ አራት ነገር ተጠይቀን ምላሽ ሳንሰጥ እግራችን አይንቀሳቀስም ከዛ አንደኛው ምንድን ነው እድሜያችን ነው ስለዚህ እድሜያችንን በምንድ ነው የምናጠፋው ሀታ ይህንን ዋትሳፕ ከተጠቀምን ፌስቡክ ከተጠቀምን አይቀር ለምን ለራሳችን የሚጠቅመውን ነገር አንጠቀምም ምንድን ነው የምናደርገው? ባገኘነው ጊዜ ስለ ዲናችን የሚያስተምሩ ኡስታዞችን ለምን አንጠቀምም? ብዙ ጊዜ ኮሜንቶችን ስናያቸው ሁለት መቶ ሶስት መቶ ከዛ በላይ ኮሜንቶች የሚታዩት የት ሰፈር ነው? ትርርብ ሰፈር ነው፣ ቀልድ ላይ ነው፣ ቁርስ የበላችሁን ፖስት ያደረገች እህት ጋር ነው፣ ወይ መንገድ ላይ የገጠማትን እዛ ቦታ ላይ ኮመንት ይበዛል። ቢስሚላህ በለው ግን የአላህን ቃል የሚያስተምሩ ኡስታዞችና ዳኢዎች ሲር ግን ኮመንቱ የተወሰነ ነው፣ እሱም ጀዛከላህ ነው፣ በቃ አለቀ። ያልገባ እንዲብራራ ብራራ ጥያቄ ወይሌላ ሌላ አይደለም። በእርግጥ ፌስቡክ የአሊሞች መሰብሰቢያ ነው ማለት አይደለም። ብዙ ዕልም ይገኛል ማለት ባይቻልም ትምህርት ግን ይገኛል። ህይወትን መቀየር ይቻላል። ስለዚህ በፌስቡክ ላይ ስንጠቀም ግሩፖች እና ፔጆች የት ናቸው፣ ከማን ጋር ነው የምንሳተፈው፣ ዋትሳፕ የምንገባበት ግሩፕ ምንድን ነው የሚለውን ነገር እያንዳንዱ ነገር አላህና መልእክተኛውን በሚያስደስት መልኩ ከሰራን ኢንሻአላህ በሁለቱም ተጠቃሚ እንሆናለን ነው። ስለዚህ ያው አጠቃላይ የእህታችን መልእክት ጥንቃቄ እንውሰድ ነው። በጣም ደስ የሚል መልእክት ነው። አላህ ይጨምርላት ለእህታችን ባላውቃትም። የሆነ ዋትሳፕ ግሩፕ ላይ ነው በድምጽ ነው እንደውም ያገኘው፣ የዛኔ ወደ ጽሁፍ ቀይሬው ነው የራሴ ፔጅ ላይ የለጠፍኩት። ስለዚህ ኢንሻ አላህ አጠቃቀማችን ውስን ይሁን። አላህ ለኸይር ይወፍቀን። ስላደመጣችሁኝ በድጋሚ ጀዛኩሙላሁ ኸይራ። ወሰላሙ አለይኩም ወራህመቱላህ።